አይዟችሁም እግዚአብሔር ያለ አንዳች ጠባቂ ሀገርን ሕዝብን አይተውምና፣ አይዟችሁ ታገሱም። ከዋሻው ውስጥም በፈለገ ወቅትም መውጫት ጥጭ ስንከራተትም ድንገት አንድ ተልኮ ተሰጥቶ የነበረም ተልኮ ያሳይ ከመቶና እና 700 ዓመት በላይ ስለጠፈው ቅርስ ፍለጋ ከሰሜን ጫፍ እስከ ደቡብ ከምስራቅ እስከ ምዕራብ ድረስ ጓዝ ነበረም። ድንገት ይህን መልእክት ደርሶኝ ወደ ሰሜን አምባ ያቀናውት አሁን ያለውት ከዋሻው ውስጥ ነው። መውጫ መግቢያው ጠፍቶኛል። ተጨልቅ ያለው ወደዚህ ዋሻ ከመግባቴ በፊት ወደ ሰሜን አምባ ቅንጭ ነበረም እጅግ ትውትና ይግዚያብሔር ሰው ከመናንያን አንዱ። እንዲህ አሉ። ለሁሉም ጊዜ ያለው። በደም የተገነባ ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈርዖን ቀኝ እጁ ተነሳዋለች፣ በወንድሙም ይገደላል። ከደጀን አምባ ስር ፀሐይ ይወጣል አሉኝ ታላቁ ሰው። ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐይ። ፀሐዩ ለተመረጡት ያበራላቸዋል፣ ለግፎዋን ይጨልማል ይላል። በሰሜን በራስ ደጀን ድንገት በተጓዝኩበት በዋሻው የተቀመጡት አባት የነገሩኝ ቃል ነው። ስሜን ጠሩኝ። እንዴት ታወቁት አልኩኝ። ስለኔ ሐሳብና ጭንቀት ሁሉ ነገሩኝ። ድንገት ከምድረ በዳ የጣን ሸታ ተሸተተኝ። የት መጣ ብዬ ስቅጭ እንቃሰብኩኝ አይን እነስር እንተ ኢሪያ እግረ ዙራን እንተ ኢኬድዋ ይሏታል አበው። የንስር አይን ያላያት የቲቪቶኞች ምግር ያረግጣት ምድር የተባለላት እጅግ ድንቅና ታምራዊ ወደ ሆነ ቦታ ልወስዳችሁ ነው። የንስር አይን ያላያት የቲቪቶኞች ምግር ያረገጣት ብለው በመጽሐፎቻቸው ያስቀምጧት አይን ንስር እንተ ኢርእያ እግረ እግሬዞራን እንተ ይኬድዋ ብለው የገለጹልን ሚስጥራዊ ቦታ ልወስዳችሁ ነው። ድንገት ከማደሬ ተነስቼ ሂድ ተጓዝ ፈልግ ሩጥ ሩጥ ሲለኝ ድንገት እንደተለከፈ ሰው፣ በሌሊት ተነስቼ የምሄድበት የጣኑ ሽታ ሲያውደኝ ጣዕመ ዜማው በጆሮዎች ሲያስተጋባም፣ የመነኮሳቱ ፍቅር ሲናፍቀኝ የአረጋውያኑ ምርቃት ሲታወሰኝ የስውራኑ ድንቅ ታሪክ ሲጠራኝ ዓለም ስታዝለኝና ስትከብደኝ ናቡቴ አደራን ትበላ ዘንድ ይገባል ወይ የሚል በህልም መሰል ቅጥቃጤ እየመጣ እረፍት ሲነሳኝ እንደለመደብኝ ተንከራታች ነኝና የአለም ስራዬን ትቼ ድንገት ጤና እንዳጣ አንዳች ነገር እንደለከፈው ሰው መዳረሻዬን ሳልናገር እንዲሁ መንገዴን ጀምር ይጓዛለሁ በእውነት ይናፍቀኛል። በእውነት ይጠራኛል። የህይወት ጥሬ እንደዚህ መሰለኝ። በርግጥ ሁሌም እንደምለው ይሄ ልክፍት ነው። በጦርነት መካከል የሚያስኬድ እስከ ሞት መስዋዕትነት ድረስ የሚያደርስ ፍለጋ እዚህ እዛ ማለት እስከ ጥልቅ መሄድ ራስን በሚያስት ሁኔታና እጅግም በሚያስጨንቅ የህይወት ውጣ ውረድ መጓዝ እውነትም ልክፍት እሆናለሁ። ግን ይህ ልክፍት ከልጅነት ጀምሮ የያዘኝ። ብላቴና ህፃን እያለሁ የጀመርኩት ያላባራ ጉዞ የማይነጥፍ ፍለጋ የመባተት፣ የመፈለግ፣ የመቧጠጥ፣ የመጠየቅ ታሪክን፣ እውነትን፣ እውቀትን ለማወቅ የመጓጓት ልክፍት ባለፈው ፕሮግራሜ በቅዱሳን ዋሻም ገብቼ መውጫ ጥቼ እየተሰቃየሁ ያለውበት ታሪኬ ጋር የሚገናኝ የምልሰት ታሪኬን ላስጎብኛችሁ ፈልጌ ምክንያቱም የዛ ታሪክ አንኳር ነጥብና የጅማሬዎች ሁሉ መጀመሪያ እዚህ ቦታም ስለሆነ ነው። ድንገት በጦርነት መካከል ስላለፉበት ሕይወትም፣ ከዛም የአረቦች ዲታባላ አፍቶች እችን የቆይ ኮከብ የሚሏትን ወፍ ለስለላልከው በኢትዮጵያ ገዳማትና ድባራት ስታስስ እንዲሁም ደግሞ በርካታ የሆኑ ሚስጥራዊ ቁልፎችን ልፈታ ዚና ዛስልበት የነበረውን የሕይወት ውጣ ወረዴን ሁሉ እያደመጣችሁት እንደምትገኙ ይታወቃል። የማዕድኑ ካርታ እያሉ የሚጠሩት ሃሪታት ቱታኒ በመባል በአረብኛ የሚታወቀው ጅግ ሚስጥራዊ ስለሆነው እንዲሁም ደግሞ በትረ ሙሴ የሙሴ በትረ እየተባለ እጅግ ታምራዊና ድንቅ ነገርን የሚያደርግ ሚስጥራዊ ቅርስም የነገርኳችሁ ነገርም ነበረም። ከዛ ባሻገር በዋሻ ውስጥ ሲሰሩ የነበሩትን እኔን የብዛ ሕይወት ማበል ጸጋዎችን እና የማድናት የእጽዋት እንዲሁም የአዝርትን መጠበቂያ ቦታዎችን እንዴት በሚስጥር እንደተቀመጡም አውርቻችሁም ነበር። ከዛም ባሻገር ከሐኪሙ ጋር ወደ ዋሻው ገብተን በዋሻው ብቻዬን ጥለውኝ ሄደው ከዛም ሞጫ መግቢያውን እስካጣ ድረስ የተጨነኩበትን የአየርም አጥሮኝ ተጨንቄ በጅም የአስኳት የችቦ መብራት በኦክሲጅን እጥረት ምክንያት ልጠፋብኝና ከዛም መንገዱ ሁሉ ጠፍቶብኝ እጅግ በሚያስጨንቅ ህይወት ውስጥ እያልፍኩ እንደነበረ ታሪኬን አጫውቻችኋለሁ። የዚህ ታሪክ መጀመሪያና መጠንሰሻው የዶክተሩ የአባ ደመና፣ እንዲሁም የሌሎቹ ታላላቅ አባቶች መዲና የነበረችው ይህ ታላቅ የቅዱሳን ምድር ድንገትም የተሰወሩት አባት ሙሉ ማንነቴን ስሜን፣ እንዲሁም ደግሞ ሀሳብና ጭንቀቴን ሁሉ መርምረው ለማንም ያልነገርኩትን፣ ያላወራውትን እርሳቸው በረቀቀ እውቀትና በቅድስና ስለ ማንነት ይሁሉ ስለሚያስጨንቁኝ ሀሳቦችና ስለ ወደፊት ጉዞ ሁሉ ያናገሩኝን የነገሩኝን እጅግ የሚደንቅ እውነት አጋራችኋለሁ። እጅግ የሚያስጨንቀው ፍለጋይንና ስለ መጪዋ ኢትዮጵያ ያሉኝን ሐሳብም በዚሁ ታሪኬ ላይ የማጋራችሁ ይሆናል። በርካታ ታሪኮች ከዚህ ይጀምራሉ። እንደነገርኳችሁ በበርካታ የኢትዮጵያና የተለያዩ ሀገር ክፍሎች የዞርኩኝ እውነትን፣ ዕውቀትን፣ ታሪክን፣ ሃይማኖትን፣ ቅርስን የመፈለግ የልጅነት ልክፍት አለብኝ። አሁንም ይህ ለዘላለም እድሜ እስከ ሰጠኝ ድረስ ጸንቶ የሚኖር ማንነቴ ነው። በሰሜን ተራሮች ባንዱ የሚስጥራምባ ማሐፀን ደብረ ደደክ ወአምሳለ ሲና ራስ ደጅን አቀራኑም አይን ንስር እንተ ኢረያ እግረ ዘውራን እንተ ኢኬዱዋም የንስር አይን ያላያት የትቤተኞች እግርም ያረገጣት ይላሉ አበው። ይህ የንስር አይን የማያያት ያላያት ትቤተኞች እግር ያረገጣትና የማይረግጣት እች ቦታ ማናት? የንስር አይን የማያየው የትቤተኞች እግርም የማይረግጥባት እስከ ዘላለም ጸንታ የምትኖር እች ቦታ ማናት? ይህ ድንቅ ቦታ ከዚህም ቀደም አጋርቻችሁ ነበር። የካሊፎርንያን ግዛት የሚያስጨንቀው እጅግም ከፍተኛ የሆነ የሃሪኬን አውሎ ንፋስ መወለጃ መጽነሻና ምንሻው ይህ አይን ንስረንት ኢራያ እግረ ዝወራንንት ኢኬድዋ የተባለለት ቦታ ነው። ይህ 1500 ዓመታት ቀደም ብሎ የተነገረለት የንስር አይን ያላያት የትቢተኞች ግርሚያ ርግጣት የተባለች ቦታ ናት። በርግጥ እውነትም ነው። የንስራይን ፈጽሞ ሊያያት አይገባም፣ አይችልም። የትቤተኞችን ምግር ፈጽሞ ሊያገኛት ሊረግጣትም አይችልም። እጅግ ሚስጢራዊና የረቀቀ ማንነት ባለቤትና እጅግ ኃይል የሚደረግበት ቦታ ነው። ከዚህ ቦታ አንዳች ነገር ሲነሳ አውሮፓ ወይ አሜሪካ የሚፈጠሩ ነገሮች አሉ። ለምን ልትሉኝ የምነግራችሁ የምገልጽላችሁ የማወራችሁ ታምናለም በእርግጥ እኔም በአይኖች እስከማይ የጆሮዎች የሰማዋቸውን ነገሮች እውነት ነው ብዬ ለመቀበል ለብዙ ዘመን ተቸግሬ ነበር። አይን ግን ሁሉን ያረጋግጠን። ያየሁትን እንድታዩ የሰማሁትንም እንድታድምጡ አይን ንስር እንተኤርያ እግረ ዙራን እንቴ ኬድዋ የተባለላትን የአንድ ሺህ አምስት መቶ ታሪክ በፊት የነበረውን ታምራዊውን ራስ ደጄን ወአምሳ ለሲና እየወሰድኳችሁ ነው። ተነስ፣ ሂድ፣ ፈልግ፣ ናቡቴ ናቡቴ የአባቶችን አደራ ትበላ ዘንድ ተኛህ አንቀላፋዊ ሲለኝ ድንገትህ ከማደሬ የተነሳ ሮጥ አለው። ይጠራኛል። መደበቅና መሸሸግ አልችልም። የትም ቦታ ብሄድ ታሪኩ፣ እውነቱ፣ አደራው ይከተለኛል። ከምሮ መሸሽ አልችልም። ከሀገር ውስጥም ብኖር ከሀገር ውጭም ብሄድ እየተከተለ የሚጠራኝ የማይለቀኝ የትውልድ አደራ ነው። እጅግ ውብና ተፈጥሮ ድንቅ ውበቱ ግሩም ከሰማዩ ጋር የሚያወጉ ተራሮች ይታዩኛል። ከሸማኔ ጥበብ በላይ ተፈጥሮ ራሱን እንዴት ባለ ጥበብ ሸምኖ ያለብሳል እላለሁ። የትኛው ጠቢብ እስትንፋስን አላብሶ እኒህ ጹብ ድንቅ አድርጎ ይፈጥራል? ራስ ደጀን ለ1500 ዓመታት በላይ የሰውሩ የቅዱስ ያሬድ መኖሪያ ሚስጢራዊ የአፍሪካ ጣሪያ ነው። ምድር የታመቀውን አየሯን ማስተንፈሻዋ ይህ ራስ ደጀን ሲሆን ሌላኛው ሜዲትራኒያን አካባቢ ስር ያለ ቦታ ነው ይላሉ አበው። ያልተገለጠ እውነት፣ ያልተነገረ ሚስጥር እዚህ አለላችኋለሁ። የአፋሩ ኤርታሌ፣ የበርባኖስ የሰሜኑ ራስ ደጀን፣ የበህረያዋን የጎጃ ግዮን፣ የግነት የገነት ናቸው ይላሉ አባቶቻችን። ለዛም ነው ራስ ደጀን አንድ ነገር ሲፈጠር ወይም አፋር ኤርታሌ ሌላ ነገር ሲፈጠር በአውሮፓና በአሜሪካ እሳት ወይም ደግሞ አውሎ ነፋስ ወይም የተለያየ ተፈጥሮ አደጋዎች ይነሳሉ። እንዲሁም እንዲህ ይላሉ፣ ዓለም ካንዱ ወደ አንዱ የሚያስኬድባት ምስጢራዊ የሆነ ግንኙነት አላቸው። ራስ ደጀን ሲታመም አውሮፓ ወይ አሜሪካ ይታመማሉ። አፋር ኤርታሌ ሲበጠበጥ በሌላው ዓለም ያለው ሁለንተናዊ የተፈጥሮ ክስተት ይነሳል። ለምን ቢሉ አባቶቻችን የሚናገሩት ምስጢራዊ ማንነት ዓለም በዚህ ያልተገለጠ እጅግም ረቂቅ በሆነ ምስጢራዊ ማንነቱ ለዓለም ያልወጣው የራስ ደጀን ተራራ ላይ የሚገኙ በርግጥ ራስ ደጀን ሲባል እጅግ በርከት ያለ ስኩዌር ኪሎሜትርን የሚሸፍን ቦታ ሲሆን፣ በዚህ ቦታ ላይ በአይኖች ያዩዋቸው ለአእምሮም ለልብም እንግዳ የሆኑ ነገሮች ናቸው። ይህ ማለት ባህሪያትን የሚያወራረሱ ረቂቅ ምስጢርን የሚቃመሱ የሰማይና የምድር ትይዩ ኃይል የሚካፈሉበት ድንቅ ተፈጥሯዊ ኮድ ያላቸው ናቸው። እዩ ተመልከቱ፣ ይላሉ አበው። ራስ ደጀን ሲቀዘቅዝ በውስጥ ያለው የሆጮ በረዶ እጅግም ሲቀልጥና እጅግም ሲበዛ በአውሮፓ ወይ በአሜሪካ የተፈጥሮ ለውጥ ወይ ሱናሚ ወይ የበረዱ ግግር ወይም በሳትና በድርቅ እንዲሁም በነፋስ የመመታት አጋጣሚዎች ይፈጠራሉ። እኔ አጋጣሚዎች ቀላል አጋጣሚዎች አይደለም። እውነተኛ የተገናኙ ማንነትም ስላላቸው ለዛም ነበር በሚዲያ ስኪገለጽ ድረስ የታላቅ የሆነውን የራስ ደጀን ተራራ በዘመነ ትራምፕ በነበረበት በመጀመሪያው የስልጣን ዘመኑ እንመተዋለን፣ እናደበየዋለን፣ በሚሳኤልም እናፈራርሰዋለን የሚል ሐሳብ ተናግሮ ታላላቅ ሚዲያዎች እንደዘገቡት ዛሬም ድረስ መመልከት ይቻላል። አበ ቴዎድሮስ ወውልደ ኢትዮጵያ ይሉታል አባቶቻችን። ከጎንደር ከተማ በርካታ ኪሎ ሜትሮችን ተጉዤም፣ ሰሜን አካባቢ ልሳየም ተጉዣለሁኝ በቅዝቃዜ አየሯ የምትታወቀውን ደባርቅ ከተማ ላይ አድሬ በሌሊት ወደ በየዳ ልጓዝ ነው። በየዳም የቅዱስ ያሬድ አምባም ከማድሬ ተነስቼ ሌሊት ወደ በየዳ ተጓዝኩኝ። እጅግ በርካታ የሆኑ የሰማይ ጠቀስ ተራሮች እጅግም የሚያስደንቅ ተፈጥሮ ያለሁኝ ከሰማይ ጋር አፋቸውን ገጥመው የሚያወጉ የሚመስሉ ድንቅ ተራሮችና ኮረብቶች ከዚህም ከዛም በግራም በቀኝም ከፊት ከኋላም ከበው ይጓዛለሁ። እጅግ ውብና አስፈሪ፣ እጅግ ድንቅና እጅግም ከባድ የሆነ መንገድ ነው። መንግስት ያላያት ሕዝቦቿም ደገኛና መልካም የሆኑ ምድሪቱ ከገብስና ከስንዴ ጋር ተዋዳና ተዋይታ የምትኖር ድንቅ ምድር። የተኛ ምድርን የተነጠፈ ሜዳን ማግኘት አይቻልም፣ ምክንያቱም ከላይስ ከታች በከፍተኛ ተራሮች የታጀበ ድንቅ ምድር ነው። ዓለም ላይ ካሉ ጥቂት እጅግ ከፍተኛ ከሆኑ ቦታዎች አንዱ ወደሆነው ራስ ደጀን ቁልቁል እየወጣሁ ነው። አመሻሽን ድል ይብዛ ከምትባለው ከበየዳ ዋና ከተማ ድሬ በሌሊት ጉዞዬ ልጓዝ አስብ ያለሁ ከሌሊቱ ሰባት ሰዓት የተጀመረው እጅግ አድካሚ የእግር ጉዞ በርካታ እልፍ መንገዶች ወደፊት ይጠብቀኛል። ብርዱን ለመቋቋምና ሙቀትን ለመፍጠር በማሰብ ልብሶችን ደራርቤ ብለብስ እንኳን የብርዱን ኃያልነት፣ የቅዝቃዜውን ጥንካሬ መቋቋም ፈጽሜ አልቻልኩም። እዚህና እዛ ባሉ በጁቢራ ዛፎች መካከል እንዲሁም በቅዝቃዜ የሚበቅሉ ሳሮች በግራና በቀኝ አጅበውኝ ሌሊቱን እንጉዳለሁ። እጅግም የሚያስፈራ እጅግም የሚያስደነግጥ ሌሊት ነው። ተራራ ነው መውጣው። ከባህር ወለል በላይ 4600 ሜትሮችን ወደፊት እጓዛለሁ፣ ወደ ተራራ ወጣለሁ። እንቅስቃሴውን አልቻልኩትም ቻልኩትም ከጀርባዬ በኩል የተሸከምኩት ቦርሳ ወደ ኋላ ሰውስኪ ጥሬ ድረስ ድካም እየበረታ መጧል ከሌሊቱ ሰባት ሰዓት የተጓዝኩት ጉዞም ውሎዬን ስጓዙዬ አመሻሽ ላይ ገብቶ ማደር እንዳለብ ተረድቻለሁ። ነገር ግን የምወጣውና የምወርደው በተወሰነ ክፍተት ላይ የግሬን መረገጫ ካሳሳትኩት ልገኝ የምችለው ከ4600 ሜትሮች በታች በሆነ እጅግ በሚያስፈራ ቦታ ላይ ነው የምጓዘው። ነገር ግን የአባቶች ቃል ኪዳን አለ። በዚህ ብዙዎቹ ተጉዘው ሄደዋል። እስከዛሬም የደረሰባቸው አደጋ የለም። ቦታው አናብርታሉ አናብርቱ ሰውን ሊጎዱ ፈጽሞ አይችሉም። በዚህ በደረቀ ለሊት ስጓዝ የአባቶችን ቃል ኪዳን ተማምኜ የአናብርቱን ጩኸትና ሁካታ በአባቶች ቃል ኪዳን ተማምኜ እጅግን በሚያስደንቅ ሁኔታ ተጉዣለሁም። ይህ እጅግ አድካሚ እንዲሁም አስደማሚ ከምድረ በዳ በላይ የሚያውድ የጣንጤስ አሽትቸበታለሁኝ አመሻሽ ላይ ስጓዝ አድሬ ስጓዙዬ አስራ አንድ ሰዓት ተኩል አካባቢ ሆጮ ከሚባለው እጅግም ከሚያስገርመው ቦታ ድረስኩኝ። ሆጮ ይሉታል። ሆጮ ማለት እጅግ በርካታ የሆነ የበረዶ ክምር የሚኖርበት ማለት ነው። ታላቁ ቅዱስ ያሬድም ከዚህ ቦታ ላይ ያስተማረበት ወንበሮች ሁሉ የድንጋይ አለት ሆነው ይታያሉ። ገቢረ ታምራቱን በተፈጥሮ ለዛ በግልጽ የሚታይበት ነው። ድምፃቸው ብቻ የሰማው ሰውራን ሰዎች ያነጋገሩኝ ቦታም አዚ ነበረ ይህ በእውነቱ ለማመን ይከብዳል። ነገር ግን እውነት ነው። እኒ ቅዱሳን በዚህ ምድር ላይ ያሉ በየዋሻው ተቀምጠው ተሰይመው ይኖራሉ። ድንገት ሆጮውን ወርጄ ወደታች በሚሄድበት ሰዓት ከምድረ በዳ ላይ ያላወቅኩት እጅግ ታምራዊ የሆነ የጣንጤስ ሸተተኝ። ሸተታችሁ እንዴ? አሸተታችሁት እንዴ? ማለት ጀመርኩኝ በአካባቢ ያሉ ሰዎችን። እነርሱም ከተወሰነ ደቂቃዎች በኋላ አዎ፣ እኛንም ሸተተን እጅግ ይደንቃል፣ ከየት ነው የሚመጣው? ብለን ተነጋገርን። ይህ ግን ታምራት የሚደረግበት ከስር በኩል ጸበል የሚፈልቅበት እጅግ ታምራዊና ድንቅ የሆነ ቦታ ነው። በአፍንጮች ታምርን አሸተትኩኝ። እጅግም የሚገርም የዕጣን ሽታ በዚህ ገዳም ውስጥ አሽተቻሉ። ድምፃቸው እንጂ ፊታቸው ፈጽሞ ማየት የማይቻል ወደ ቦታው ለሚያቀና ለጨነቀው መጽናኛ፣ ለደከመ እረፍትን፣ ለህሙማን ፈውስን የሚያመጡ ጸሎተ ልምናቸው የሚደርስ የሚደርስ ሀፍተ ትንቢት የመላባቸው ስውራን ናቸው። ከሌሊቱ ሰባት ሰዓት የተጀመረ የእግር ጉዞ የሰሜን ተራሮችን በብርድና ቁር አቀበትና ቁልቁለት ከ4600 ሜትሮች ከፍታ በላይ እየወጣሁና እየወረርኩ እዚህ ይደርሻለሁ። ቅዱስ ያሬድ ያስተማረበት ወጮ ከየት መጣ የማይባሉ የጣኑ ሽታ የሚያውድበት ያሬድ በበትረ ሙሴው ያፈለቀው ጸበልና ልፌ በስውራን አባቶች የተባረከን ቡራኬ ማግኝቼ ከመናንያን ጋር ልንነጋገር ከስውራኑ ጋር በረከት ሊካፈል ወደድሁም። ከቆላና ከደጋ የተሰበሰበው ሰው ቀጭኗን መንገድ ዘግተው መተላለፊያ እስካጣ ድረስ መዳረሻ አጣሁኝ። እንደ ግማሽ ጎን ገበቴ የሚመስል ተራራ ላይ የሚገኙትን መናንያን አግኝቼ የልቤን ጠይቃቸው ዘንድ ወደድሁም። ከድካሙ አንጻር የሚንቀጠቀጡ እግሮችን ዘርግቼ ከጋራው ጋር ተደግፌ ገደም አልኩኝ። ወደ ሰማዩ አንጋጥጬ ያሬድ ያሬድ ያሬድ አደራዬን በላ ዘንድ ተውከኝ፣ እምላለሁ የደብረ ደደኩ ምስጢር ይፈታል ዘንድ ደጄ የቆምኩትን ከርታታ ስለምንስ ተውከኝ? እላለሁ ያሬድ ተሰውሯል። በዚህም እንዳለ ይሰማኛል። ነጮቹ ኤክስትራ ዳይሜንሽን በሚሉት በዚህ ግንኙነት መስመር ውስጥ እስከወን ድረስ ጓጓለሁ፣ ቃተታለሁ፣ ጠራዋለሁ። አዎ።

ከራስ ደጀን እስከ ግዮን የተንከራተተ ሆነ ጎስቋላ አደራዬ ነው። ወጣ ዘንድ አትረዳኝም? እላለሁም እኔ መኖር አልቻልኩም። ሕይወቴ ተመሰቃቅሎ ሊናይ ረፍታጡም እንቅልፍ እንኳን በወጉ መተኛት አልቻልኩኝ። ከርታታ ብላት የና አሳርፈውላለሁ። ያሬድ እውነትን ትገልጥልኝ ምስጢርን ትነግረኝ ዘንድ ጠይቃለሁ። እላለሁም። ስውራኑን አገኝ ዘንድ ተመኘሁ። ግንም አልቻልኩም። አንገቴም አቀርቅሬ ቁልቁል ወደ ሸለቆ ወርድ ስነሳ ያዝኩትን ዕቃ ለማገዝ ከተቀበለኝ ይህ አንዱ ብላቴና ጸበሌን ወስዶ መንገድ ላይ የተቀበለኝ ከዛም የተጠፋፋነው ሕፃን ልጅ ከጸበሉ ጋር በፌስታል የታሰረች ወረቀትን አቃብሎኝ ከህዝቡ መሃል ገፍቶ ተሰወረብኝ። መንገድ ባናው ወዞ ጉሮቼ ቁልቁል ወደ ዋሻው አቀናሁም። ሳላስበው በዋሻዎቹ መካከል ያለ አንድ ድምጽ ሰማሁም፣ እኔ ማየትም አልቻልኩም። ነገር ግን አይዞ በርታ፣ እግዚአብሔር ኢትዮጵያን ያጽናት፣ መንገድን ሁሉ ያቅን አለ ብለውም በርካታ ሀሳቦችን አጫወቱኝ። ነገር ግን አሁን በሚዲያ ልገልጠው የማልችሉት ሐሳቦች በጊዜና በቦታ የሚገለጡ እውነቶችን ከእርሳቸው ዘንድ አግኝቼ ቁልቁል መውረድ ጀመርኩኝ። ልቢ አልረካም። የፈለኩትን አላገኘሁም። መስማት ማድመጥ የምፈልጋቸው በርካታ ሚስጥሮች የባሰ ምስጢርና ሐሳብ የሚጥሉ ሁነው ሌላ ምስጥር ወልደው አገኘዋቸው። በርግጥ ስለ ራሴ የነገሩኝ እጅግም ምስጥራዊ የሆነ ማንነቴን ያወሩኝ ሰው እጅግም አስጨንቀውኛል። ቅዱስ ያሬድ የተሰወረበትን ዋሻ ተመልክቼ 13 ሰዓታት በላይ ቆይታ በእግር መንገድ የነወዘ ግሮችን ለማሳረፍ 11 ሰዓት ከ30 ላይ ብዙሃኑ ሊያዩት የሚመኙትን የስውራኑ መኖሪያ የድንቅ ተፈጥሮ መገኛ ቅዱስ ያሬድ ገዳም ላይ ደረስኩኝ። ልቤም ሐሴት አደረገችም። አይን ንስር እንተ ኢሪያም እግረ ዝውራን እንተ ኢከድዋ የንስር አይን አላያት የትንቢተኞች እግርም ያልረገጣት የንስር አይን የማያያት የትንቢተኞች እግርም የማይረገጣት ምድርን ረገጥኩኝ። እግዚአብሔር ሆይ ስለዚህ ይሳመሰግንሃለሁ አልኩኝ። በርካታ ምስጢሮችን አልፈጣሁም፣ በርካታ ውስብስብ ጥያቄዎችም አሉብኝ። ጎኔን አሳርፌ በሐሳብ እንቀዋለላለሁ። ለሰው የማልነግረው አደራ የማላካፍለው ምስጢር። እንቅልፍ ሲጥለኝ ከወዲያ በኩል በዜማ አሰርገዋል ለኢትዮጵያ በስባቱ ሃሌሉያ ያሬድ ካህን ፀሐያ አስተካል ሃ በቅዳሴ በዞ ስራፌል አራያ ያሬድ ካህን ፀሐያ ለበግ በትንሣኤሁ ደመጠሁ አረዋያ ይላሉ ያሬድ ካህን ፀሐያ በመሃልዩ አቅነያ እያሉ የሚያዘሙ ሊቃውንት ድምጽን ቀሰቀሰኝ። በትራሴም ካደረኳት ኳት ሻንጤ ከኪሷ መዝዤ ድንገት በሌሊት የዘነጋዋትን የተጻፈችውን የተጠቀለለች ወረቀት ተመለከትኩ። ለሁሉም ጊዜ አለው ትላለችም። ለሁሉም ጊዜ ያለው በደም የተገነባው ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈርዖን ቀኝ እጁ ትሰላለች። አቅም ያጣሽው ሆኖ ይወረዳል፣ በወንድሙ ይገደላል። ማቅ የለበሰች ገላ እንደ አጫ ፍርዱ ትነጻለች። የተመረጡት እስኪስቱ ዘመኑ ቢከፋም፣ ጨለማው ቢረዝምም እረኞች በጎቻቸውን ለተኩላ ቢሰጡ እንኳን ቀኖቹ እንደደረሱ ወቅ ይላል። ከደጀን አምባ ፀሐይ ይወጣል ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐይ። ፀሐዩ ለተመረጡት ያበራላቸዋል ለግፏን ይጨልማል ይላል። ግራ ገባኝ። በትራስ ያደረኳት እጅግ እንደ መብረቅ የሆነች ቢመልእክት ለሁሉም ጊዜ ያለው በደም የተገነባው ንግስና በባርነት ይጠናቀቃል። ልቡ የደነደነ ሽ ፈርኦን ቀኝ እጁ ትሰላለች፣ አቅም ያጣ ሽባ ሆኖ ይዋረዳል፣ በወንዱምም ይገደላል። ማቅ ለበሰሽ ግላ እንደ ሀጫ በረዶ ትነጻለች። የተመረጡት ስኪቱ ዘመኑ ቢከፋም ጨለመው ቢረዝምም እረኞች በጎቻቸው ለተኩላ ቢሰጡ እንኳን ቀኖቹ እንደደረሱ

መላ ኢትዮጵያን ያካልል ዘንድ የተነሳውበት ጊዜ ጉዞዬንም አጠንክሬ ያያስኩበትና የጀመርኩበት ቦታ ነበረም። ከዚህ በኋላም በርካታ ነገሮችን ያየሁበት ያወቅኩበት፣ የተማርኩበትና ውጣ ወረዶችን የተመለከትኩበት ነበረም። አይ ንስር እንተ ኢሪያ እግረ ዝሆራን እንተ ይኬድዋ የንስር አይን ያላያት አያት የትርሚተኞችም ግር ያረገጣትን ረግጫለሁኝ። በመላው ዓለም የምትገኙ ውድ አድማጭና ተመልካቾቼ ለዛሬ ያቀረቡኩላችሁ ይህንን ይመስላል። ከዛም ወደሚቀጥለው ከዋሻው ውስጥ ገብተን ከሐኪሙ ጋር የነበረንን የጉዞ ታሪክ ህይወት፣ ከዛም መውጫ ጥቼ ሳድርጋቸው የነበሩትን የዋሻ ውስጥ ያጋጠሙኝ አስጨናቂ አስፈሪ፣ ከዛም በኋላ ከተከሰቱ ሁኔታዎችን ሁሉ በቀጣይ ክፍል ይጀላችሁ የመቀርብ ይሆናል። ውድ አድማጭና ተከታታዮች፣ እኒህን ሐሳቦች ላይክ እና ሳብስክራይብ ሸርም ስታደርጓቸው ለበርካታ ኢትዮጵያውያን የመድረስ አቅም አላቸው። ከደከም ከሰራን ከለፋን አይቀር ብዙአኑ ያዩት ይሰሙት ዘንድ ብዙዎቹም ያደምጡት ዘንድ ላይክና ሳብስክራይብ ሸርም በማድረግ ቤተሰብ ኃላፊነታችሁን ትወጡ ዘንድ ጠይቃለሁ። አይን ንስር እንተይሪያ እግረ ዙራን እንተይከዱዋ እንደ ፈጣሪ ፍቃድ የንስር አይን ያላያትን የትቤተኞች እግር የሚያረግጣት የተባለችበትን ምስጢራዊ ማንነቷን በተወሰነ ደረጃዎች እንደ እግዚአብሔር ፍቃድ ይጀላችሁ የመቀረባቸው ይህም ታምራል እንዴ የሚያስብሉ ሐሳቦች ወደፊት ይኖሩኛል። እናንተ ውድ አድማች ተከታታዮች በቀጣይ ክፍል በሰላም እስክንገናኝ ድረስ ባላችሁበት ሰላም ሁኑልኝ እያል ፕሮግራሜን እዚህ ላይ እፈጽማለሁ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ እላለሁም።